በስማ ወልዱ መንፈስ ቅዱስ አህዶ አምላክ አሚን የኢትዮጵያ ሀይማኖት ተከታዮች ለማህበራትና እንደዚሁም ከወረዳ ቤተክነት ሀገረስ ወገ ከሀገረስ ወገ ተጠቅላይ ቤተክነት ያላችሁ በሙሉ የሃይማኖት አባቶች እኔም በጣም ከሚያስገርምኝ አንደኛው በተለይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሃይማኖት አባቶች ምን እየሆነና ምን እየተደረገ እንደሆነ እውነታውን እያወቁት የሚሆነና እየተደረገ እየተሰራ ያለው ነገር እኔ በጣም ይገርመኛል። በጣም ከሚገርመኝም በላይ ያሳስበኛል። እነህ አባቶች ለማንኛውና ለምን አባቶች እንደሆኑ ግራ የሚገባኝ ነው። ምክንያቱም እነዚህ ሰዎች የሃይማኖት አባቶች የተባልነው ወይም የተባሉት የበጎች እረኛ ወይም የህዝባቸው የእምነት ተከታዮች ጠባቂዎች፣ ተኩላ ከነጣቂ ከአገዛዝ ስርዓት ግድያ የሚያድኑ ማለት ነው። አሁን ግን ከራሳቸው ግድያ ቁስለት ከራሳቸው ስርዓት እንኳን የማይማሩ ናቸው። እንደው እንኳን በዚህ ከ2010 ጀምሮ እየተፈጸመ ያለው የቤተ ክርስቲያኗን መውደም የቤተ ክርስቲያኗን የሃይማኖት ተከታዮችና የሃይማኖት አባቶች አገልጋዮችን እየተፈጸመባቸው ያለውን ድርጊት እንኳን ማውገዝ ቀርቶ አይደለም እንኳን አይደለም መናገር ቀርቶ አይደለም ማሰብ ራሱ የያቃታቸው ሰዎች ሆኖ ነው። እያየ ናቸው ያለም እኛ እየታዘብ ናቸው እየታዘባቸው ነው። ህዝብ አለም እየታዘባቸው ነው። ያለ እስከለለችም ድረስ መሪ የሃይማኖት አባቶች የሌላቸው እስከመባል ድረስ በሌላው ሀገራት ይጠይቁናል። የሌላቸው ናቸው የሉም። እነሱ እነማን ናቸው? የሉም፣ ውሸት ነው የእናንተ አይደሉም፣ ለይስሙላ ላይ ነው የተቀመጡ በማለት የሚያሳስቡን ብዙ የሃይማኖት የሌላ ሀገር ሃይማኖት ግን የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች እያሳሰቡ ይገኛሉ። ትናንት ተጋድለው ተጋድሎን ፈጽሞ ባመጡት ሹመት እናንተ በእነሱ ደምና አጥንት ተቀምጣችሁ፣ ኢትዮጵያውያን በፍጹም በፍጹም በሰጧችሁ መንበር ላይ ተቀምጣችሁ የሐዋርያትን ስራ ከመስራት ይልቅ ከጊዜያዊ ተሿሚዎች ፓርቲዎች ጋር በመቆም የፓርቲ ተሿሚ በመሆን ግማሹ በዘር በጎሳ በማከፈል ና በማከፋፈል ደግሞም በኢትዮጵያ ላይ አራት ሲኖዶስ እንዲኖረው ና ወይንም ሌላም አቅጣጫ እምነቱ እንዲኖረው ለማድረግ እየተሰራ ያለ ሁኔታ መሆኑ ይታወቃል። ሰመነው ጽጌ እንደተናገረው የሃይማኖት አባቶች አትሸንግሉ በማለት የተናገረውን ቃል በማያያዝ ልነግራችሁ እወዳለሁ ይህ የታላቁ ሰማያዊት ቃል ሁላችሁንም ሁላችንንም የሃይማኖት አባቶችንም የሃይማኖት ተከታዮችንም፣ ወጣቶች ሽማግሌዎችንም ይገዛንና፣ ከዚህ በኋላ ከማይሆነንና ከማይመስለን ጋር መሸማገል መሸንገል አያስፈልግም። ስለዚህ ለይታችሁ ልታውቁት የሚገባ ነገር ኢትዮጵያን ነጻ ለማድረግ ነጻ ለማውጣት ወይንም በነጻነት ለመኖር በነጻነት አምልኮቱን ለማከናወንና ና ለማስኬሄድ እንደናንተ ይዛችሁት ያላችሁት ያለውን ስም ስያሜ የሃይማኖት አባትነት ብሎ የሚከበርበትን ስም የሃይማኖት አባቶች ተብሎ እንዲከበርበት ወይም ክብሩ በቀይ በግራ ትናንት በቀኝ ይፈርድ የነበረውን ስርዓት ለማስኬድ ና ለማከናወን መሆኑን ልታውቁት ይገባል። የሃይማኖት አባቶች ከመንግስት በላይ ስራ እንደሚሰሩ ይታወቃል። ሀገሪቱ ኢትዮጵያን የመሰረቷት ታላላቅ የእምነት አባቶች፣ ታላላቅ የታሪክ አባቶች፣ ታላላቅ ፈላስፋዎች የሃይማኖት አባቶች ናቸው። ስለዚህ ኢትዮጵያን ለማፍረስ ሊያጠፋ ከሚሰራ ስርዓት ጋር የምትልፈሰፈሱና ወይንም የምትደራደሩና የምትደረደሩ የሃይማኖት አባቶች እንድትጠነቀቁ ብለን ይህንን ሀሳብ ያስከናውን ነው። በዚህ ቃል መሰረት ነው ሁላችሁንም የዚህን ሰማያዊ ቃል እንድታከብሩ እንፈልጋለን። ይህ ደግሞ እየሆነ ያለው በአንድ አማራ ክልል ብቻ እንዳልሆነ ይህ እኔ በአማርኛ ስላስተላለፍኩት ወይም አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባት ስለሆንኩ ብቻ አይደለም። የሙስሊሙም ሃይማኖት አባቶች ድምጽ ነው፣ የሃይማኖት ተከታይ ድምጽ ነው፣ የክርስቲያኑም ድምጽ ነው። የክርስቲያን ሃይማኖት አባቶችም የክርስቲያኑም ተከታይ የእምነት ተከታዮች ድምጽ ነው። ይህ በአማራ ክልል ብቻ ሳይሆን በትግራይ፣ በኦሮሚያ፣ በአፋር፣ በሶማሌ በተለያዩ የሀገሪቱ ክፍል ባሉት በሙሉ የኢትዮጵያውያን ድምጽ እንደሆነ እንድታውቁት እንፈልጋለን። ከዚያ ውጭ በተረፈ ያለ ይህንን ሁኔታ እያወቃችሁ እየተረዳችሁ እያሰባችሁ እየሄዳችሁ ያላችሁ አባቶችን እናመሰግናለን። እድሜ፣ ጤና፣ ሰላም፣ ፍቅር፣ እውነት ተንሳይን ያሳያችሁ ይስጣችሁ ለእናንተ። ከዚያ ውጭ በተረፈ ያለ ግን ይህንን ለማታምኑ አባቶች ግን ዛሬ ምናልባች ከሱ ጋር እየተታለላችሁና እያታለላችሁ ልትኖሩ ትችላላችሁ ግን ነገ በሚሆነውና በሚደረገው ነገር እውነት እላችኋለሁ ነገ ይህ ቃል መፈጸሙና መሆኑ አይቀርም አሸናፊ ይሆናልና ህዝብ ወጣቱ ትውልዱ የነገው ትውልድ ነውና የሚታገለው ነጻነቱን በራሱ እምነቱን በራሱ ይሰራል ነጻም አድርጎ በሰላም ያመልካል በሰላም በሀገሩ ይኖራል ባረጀ ባፈጀ ዝም ብሎ ሊሆንና ላይሆን በማይችል እምነቱን በቀየርና ለእምነቱ ሳያስብ ለገንዘብና ለደሞዝ ብሎ በተሾመ በሃይማኖት አባቶች ሳይሆን የምናምንና የሚያምነው ይሄ ትውልድ በእውነት በእምነትና በፍቅር የተሾመ እግዚአብሔር የጠራው በመንፈስ ቅዱስ የተቀባና የተጠራ መንግስትና የሃይማኖት አባቶች እስከሚፈጠሩለት ድረስ ይጠብቃል። ስለዚህ ይህንን በማይቀበሉ ወንድሞችና አባቶች ላይ እውነት እንዳገዛዙ ስርዓት የሚታገል መሆኑን እንድታምኑት ስለምንፈልግ። ስለምኖት አባቶች ግን እንደምናየው ከሆነ የሃይማኖት አባቶቻችን በትክክለኛው እየተረዱት እያሰቡት ያሉት እነሱ የያዙት መኪና፣ እነሱ የያዙት ቤተ ክርስቲያን፣ እነሱ የያዙት ሀገረ ስብከት፣ እነሱ የያዙትኝ ስራ ብቻ ነው የሚታያቸው እንጂ የሃይማኖት ልጆቻቸው፣ የሃይማኖት አባቶቻቸው፣ የሃይማኖት ተልእኮ አስፈጻሚዎችና ፈጻሚዎች ላይ የሚያዩ አይደለም። አይናቸው ሌላ አለም ነው ያለው። ምክንያቱም የአመት ሪፖርታቸው እንደምናየው ከሆነ እንደምንሰማው ከሆነ ገንዘብ ነው ሪፖርታቸው። ህንፃ፣ ድንጋይ በድንጋይ የተሰራ ህንፃ ነው ሪፖርታቸው እንጂ ነፍስ አዳነ መንግስትን ለህዝብ እውነት ገዥና ተገዥ እንዲሆን አደረግነ፣ ህግ አስመረ ህግን አስተካክለን አርመን እንዲመራ አደረግነ፣ ነፍስን አዳነ፣ ከመካድ ወደ ማመን አመጣነ፣ ምዕመናንን አበዛነ የሚል ሪፖርት የላቸው እነዚህ ሰዎች ተጠያቂ የሚሆኑ መሆናቸውን እየተረዳ እየተገነዘቡ ስለዚህ የሃይማኖት አባቶች እኔ የምሰጣችሁ በትልቁ ስንት አብያተ ክርስቲያናት ተቃጠሉ? ፈረሱ? አገልግሎት መስጠት አቆሙ። አንዱ ጥያቄ ይሄ ነው። በሁለተኛ ደረጃ ስንት የሃይማኖት አባቶች የሆኑ ከክህነታቸው ከስልጣናቸው ከአገልግሎታቸው ተባረሩ? ስንትስ ሞቱ? ስንትስ ሃይማኖታቸውን ቀየሩ? የሃይማኖት አባቶች በሶስተኛ ደረጃ የማቀርበው ስንት የሃይማኖት ልጆቻችሁ የሃይማኖት ተከታዮች ስንቶቹ ክርስትና ማስነሳት ቤተክርስቲያን አገልጋይ አጥተው ክርስትናውን ማስነሳት አቅቷቸው ስንቶቹ ከእምነታቸው ወጡ? እምነታቸውን ጥተውስ ወደ ሌላ እምነት ስንቶቹ ቀየሩ? ከዚያ ሲቀጥል ስንቱ አለም በላቸው? ወደ የት ሀገር ተሰደዱ? ከአንድ ሀገር ወደ አንድ ሀገር ተሰደዱ? ወደየት ገቡ? ቤት ማደር ያጡ ተራው ተጠሙ፣ ወደቁ፣ በአሕዛብ እጅ ወደቁ፣ ወይም በአላውያን እጅ ላይ ወርቀው እምነታቸው እንዲቀይሩ የእግዚአብሔርን ክብር እንዲረሱ ተደረጉ። በአራተኛ ደረጃ ሀገሪቱ በእናንተ የሚጠበቀውን ስራ ምን ሰራችሁ? ምን አደረጋችሁ? ምን ስትሆን አያችሁ? ምን እየተደረገች ነው? ይሄ ነው። ይህን ሪፖርት የሚያደርግ አካል የለም። እንደ መንግስት ካድሬ፣ እንደ መንግስት ተሿሚ ህንፃ ነው፣ ብር ሂሳብ ነው፣ ግብአት ስንት አገኘን ነው። ሂሳቡ ስንት ነው? ብሩ ስንት ነው? ገቢ ስንት አለን ነው የአመት ፋይናንስ ነው። ቁጥራቸው የሚቆጥሩት የአመት ፋይናንስ እንጂ የብር ቁጥር እንጂ የህዝብ ቁጥር የላቸውም። ስለዚህ የሃይማኖት አባቶች የት ናችሁ? ምንድ ናችሁ? እነማን ናችሁ? ማንስ ናችሁ? በእውነት ከሃይማኖት የተማራችሁ ናቸው? በእውነት የሃይማኖቱን ተልኮና ሀሳብ የያዛችሁ ናችሁ? በእውነት መጽሐፉን ያነበባችሁ አነበባችሁ። ስትሰምራችሁ ስ ለተግባር ነውስ ወይስ ለቲዎሪ ነው ወይስ እንድ ሳይንሱ ወይንስ እንደ ዘመናዊ እንደተባለው ትምህርት ቤት ናቸው መጻሕፍቶቻችን? ሃይማኖታችን የሚያስተምረው ይሄን ነው። ለዚህ ነው አባቶቻችን ያሳዩን ያስተማሩ። ለዚህ ነው እነማን ናችሁ? ማን ናችሁስ? የተቀመጣችሁ ወንበር ያላያችሁት ያላስተዋላችሁት ካላችሁስ፣ ለምንድን ነው ማስተዋል ያቀታችሁ? ግፍስ ለምንድን ነው ይሄን ያህል እስከሚፈጸም ድረስ ዝም ያላችሁ? ከምን ተነስታቸው ነው? ምንስ ሆናችሁ? ምን ተደረገባችሁ? ከየትኛው ቤት ነው ያላችሁ እነማን ናችሁ እውነት የእኛ ሃይማኖት አባቶች አይደላችሁም ወይንስ ማን ነው ያስቀመጣችሁ በማን ነው የምትሞሩት? ከማን ነው ቤት ያላችሁት ለማንኛው ቤተ እምነት ወይም ለማንኛው ነው ስልጣናችሁ ወንበራችሁ የሚያገለግለው ለዚህ ነው ነጻነት ታጋዩ የበዛው በሀገሪቱ ላይ በተለያየ ምክንያት ይነሳ እንጂ ምክንያቱ ሲጠቀልል ምክንያቱ በጋራ የመጨረሻ ላይ አገርን በጋራ ለመስራት ይወያያል። ይህ ሁሉ ምክንያት የተለያየ የተለያየ ግፍ ሊፈጽም የተለያየ ነገሮች ሊያደርግ ይችላል። በመጨረሻው ግን ሁሉም ሰው ያምናንና በአንድ ላይ በአንድ ሲሆን የሁሉንም ክብር በሁሉም በቋንቋም፣ በጎሳም በሃይማኖቱ ልዩነት ይዞ የሚታገሉት ሀገር ወደ አንድ ይመጣን በዚያን ጊዜ ሰዓት የየራሱን ክብር ተሰጥቶት የየራሱ ሕግ አስቀምጦ ግን በአንድ ሀገር በአንድ ሕግ ይከበራ ይመራል። ኢትዮጵያ ነጻ እንዳልሆነችና በነጻነት እንደማትንቀሳቀሱ ይታወቃል። ታላቁም እውነት ይህ ነው። ራስን ለማኖርና ላለመታገልና እንዲሁም በውስጥ ዘመን ያልፋን ዘመን ይመጣን በማለት ስም ብላችሁ ከልፍስፍሶችና ከክፉ አድራጊዎች በጎ ሀሳብ ከሌላቸው ወገኖች ወንድሞች አስተምሮት በመማርና በመውሰድ እቅድ በማድረግ ጊዜያዊ አርቲፊሻን የሆነ ስራዎችን በማየትና በመገንዘብ ተታላችሁ የምትኖሩ አባቶች ብዙ ነገር ለማድረግ ይህን የነጻ ታጋይን በትክክል ስርዓት ዘርግቶ በዙፋን ተቀምጦ ያለውን ከማውገዝ ይልቅ በሞት ራሱን ዋጅቶና ራሱን አምኖበት ወጥቶ እየታገለ ያለን ታጋይ ለመግደል፣ ለማስገደል፣ ለማስወገስ፣ ከህዝብ ለመለየት የምትተባበሩ የስርዓቱ ተሿሚዎች፣ ካድሬዎች የሾማችሁ ለመሆን ሁናችሁ ሁናችሁ ለማሳየት የምትሰሩ አጀንዳችሁ ዘወትር ነጻነትን ለሚታገለው ሰው ሐሳባችሁን በየትኛውን ቃላችሁና ንግግራችሁና ስብሰባችሁና ስብስባችሁ ላይ ስንመለከት ነጻነት ታጋዩን የማትወዱና የማታስቡና የማታስቡ መሆኑን እየተገነዘብን ነው። ግን ለጊዜ ሰጠነው ዝም ብለን ነበር። ለትናንትሱ ኢትዮጵያን ለመክፈል ከተዘጋጀው አንዱ ሳውሪዎስ የሚባሉት ሊቀ ጳጳስ ወይም ጳጳስ እንበላቸው አባቶች ላይ የተደረገው ወይም የፈጸሙት ያደረጉት ድርጊት ማንኛውም ኢትዮጵያውያን ቀርቶ አይደለም ዓለም አቀፍ የሚያውቀው እውነታ ነው። እነዚህ ሰዎች ቤተክርስቲያኗ ካወገዘችው ከሰራችሁ ቀኖና በላይ ሰርተው በቤተ ክርስቲያኗ ዳግም እንኳን በሲመት በሹመት ቀርቶ አይደለም በመምራት ቀርቶ አይደለም በምምነት እንደማይቆጠሩ እንዳይቆጠሩም ፍታነገስቱ የጳጳሳት ሹመት ወይም የሐዋርያት አስተምሮት ሹመታቸው እያሳውቅናን እያሳየናን ሕግና ደንባቸው። ስለዚህ ይህ አካል ትናንት በብሄር ተዘጋጅቶ ያለው የኢትዮጵያ መንግስት ወይም ስርዓት ምናልባት ብሄር ብለን ባንሰጠውም ባይኖረውም ግን ምክንያት አድርጎ ኦሮሚያን የኦሮሚያን ህዝብ ለማስገደል፣ ለማጋደል፣ ለመለየት ከሀገሪቱ እንዲጠፋ ለማድረግ ከሌላው ጋር ተስማምቶና ተፋቅሮ እንዳይኖር ለማድረግ ሴራ ተሰርቶበት ተዘጋጅቶበት ከሃይማኖት እስከ መንግስት ድረስ የእኛ ነው በማለት ስራ እየሰራ እንደሆን ይታወቃል። አሁን ደግሞ ማህበራትን በማስተባበር ሁሉንም በቤተ ክርስቲያኑ ያለውን ሀብት፣ ገንዘብ፣ የሰው ኃይልና የሰው ሀብት በሙሉ በማሰባሰብ በማዘጋጀት መርዝን በመጥፋት በእነዚህ ሰዎች ላይ ከንጹህና ከነጻነት ታጋዩና ከህዝብ ጋር እንዳይሆኑ ማንኛውም ማህበር አጋዥ እረድ እንዳይሆን ስራ እየሰራ እንደሆነ ግልጽ ነው። ይህ አካል ተሾሟል። ከተሹሟን በኋላ ስራውን የአገዛዙ ስርዓት ወንበሩን ለማስጠበቅ በሃይማኖትም ስራ እየሰራ እንደሆነ ይታወቃል። ስለዚህ በሳውሪዎስ ዘመን በሳውሪዎስ ሊቀጳጳስነት ጸሐፊነት፣ ወይም ስራ አስጋጅነት ባሉትኝ አባቶች ላይ ማንኛውም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተቃዋሚ እንደሆነች ሙሉ በሙሉ እሙን እንደሆነ ልታውቁልን ይገባል። ስለዚህ ይህ አካል ኒህ አባቶች ስራ እየሰሩ እንደሆነ እንድትገነዘቡ እንፈልጋለን። ከህዝብ ጋር የቤተ ክርስቲያኗ የሃይማኖት አባቶች እንዳይኖሩ እየተደረገ ነው። ማህበራት እንድጠሉና ዳግም ማህበር ተብሎ የቤተ ክርስቲያኗ አገልጋዮች እንዳይደራጁ እየተደረገ ነው። አባቶች በሙሉ ይህንን ሀሳብ ተረድታችሁ እናስባችሁት እንድትስተካከሉና ቢሆንላችሁ ከጎናችን እንድትቆሙ ካልሆነላችሁ ደግሞ ራሳችሁን አንድ በታችሁን ከጉረራችሁ ቆጥባችሁት በውስጣዊ ሀሳብ እንድታግዙ መናችሁን እንድታስተምሩ በምእመናኑ ላይ ስራ እንድትሰሩ ጥብቅ ማሳሰቢያ እንሰጣለን። ስለምናውቀው ከስራችሁ እንድትቆጠቡ ግን ይህንን ካልተቆጠበ ግን እርምጃችን ትግላችን እንዳገዛዙ እንደ ስርአቱ የምንታገላችሁና ከትግልም አልፎ በእናንተ ላይ ትክክለኛ የሆነ እርምጃ መስመር እንደምንጀምር እንዲታውቁልን እናሳስባለን። ኢትዮጵያ ለነፃነቷ ዛሬም በሀገር በሀገርነቷ እንድትኖር ንጹህ የገበሬ ትግል፣ ንጹህ የሃይማኖት ትግል፣ ንጹህ የህዝባዊ ትግል እየተካሄደ እንደሆነ እንድታምኑ እንድታስቡ እናውቃለን። ኢትዮጵያ ከጫፍ እስከ ጫፍ ማንኛውም የሃይማኖት ማንኛውም ሃይማኖት ማንኛውም የሃይማኖቱ ተከታዮችና እና የሃይማኖት አባቶች ንቅናቄ እንደሰሩ እንድታውቁ እንድታስቡ እንገነዘባለን። ከዚህ ውጭ ግን በፖለቲካዊና ና ለፖለቲካው ተገዥ ና የፖለቲካው ተባባሪና አባል ከሆናችሁ ዳግም በራሳችሁ አጀንዳ መታገልም መጀመርም ትችላላችሁ። ይህን በማያደርግ አካል ግን ሁኔታው ለእናንተ ለህይወትም ለመኖርም አስጊ እንደሆነ እናሳስባለን። እግዚአብሔር ሀገራችን ኢትዮጵያን እምነታችንን በመልካም በስርዓት እግዚአብሔር ይጠብቅ። ከሚያጣላ፣ ከሚያጋጭ፣ ነጻነትን ከሚያሳጣና፣ እኔ ልግዛችሁ፣ እኔ ልብላችሁ፣ እኔ እንደፈለግኩ ወዲህ ልጣላችሁ፣ ወዲህ ላኖራችሁ ከሚል አስተሳሰብ ካለው እግዚአብሔር ይጠብቀን። እግዚአብሔር ሀገረ ኢትዮጵያን ይባርክ። ሰላም ለሁላችን ይሁን። አመሰግናለሁ።